ሰላም እንዴት ናችሁ? የነጅ ሆም ኩኪንግ ቤተሰቦች፣ አቤም ተከታታይ ድራማ ክፍል ሁለትን ይዤላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ዛሬ እንግዲህ የአቤ እናት ልጃቸው ቀርቶባት በጣም ተናዳለችም ተጨንቃለችም። በዚህ ምሽት የት ሄዶ ነው እና ደግሞ ስልኩንስ ለምን አጠፋ? ያህና እናትም እንደዚሁ በልጃቸው ማምሸት በጣም ግራ ገብታቸዋል። ልጄ የቱና ነው በዚህ ሰዓት? እንዴት ስልኳስ ለምን አይሰራም? እናቴ ትጨነቃለች አትልም እንዴ በሚሉ ሰዓት ነበር ድንገት ጓደኛዋ ወደ ቤት የመጣችው። ለእናቷም ትላታለች፣ አይ አሁን የለችም የሆነ ቦታ ሂዳ ነው ስራ ይዛም ነው እያለች ትርበተበታለች። ችግር የለውም ግን እስከዚህ ሰዓት ልጄ ካመሸች ለፖሊስ ማመልከት አለብን ይሏታል። እንዲህ አይ ተረጋጉ፣ በዚህ ሰዓት እኮ ደግ ደጉ ማሰብ ነው ጥሩም ትላለች ይሀና ጓደኛ። የአቤናትም ከልጇ ጋር ታወራለች። እንዲህ ያች እንደሃ እኮ ዛሬ ልክ ልኳን ነግሬያት መጣሁ እና ደግሞ ከሱ ጋር አብረው እንደማይቀጥሉ ነገረችኝ፣ እንደተለያዩም ትላታለች። እናትየዋም በጣም ደስ ይላታል። እናትየዋም ከልጇ ሳይሄድ በፊት ብሏት ነበር ወይ እኔን ምረጡ ወይ ደግሞ እንዳገባ፣ ሁለቱንም ሀሳብ እሰጣችኋለሁ፣ እናንተ ያላችሁትን ሳይሆን እኔ የወደድኩትን በማለትም ነበር ያስጠናቀቃቸው። እናትየዋም እኔ ልጄ ከምትሞትብኝ እሷን ብታገባ ይሻላል ትላለች። እህቷም እህትየዋም ትስቃለች። እንዴ ተለያይተዋል እኮ አሁን ስት ሲሄድ እሺ አትለውም እያሉ ይስቃሉ ይሳለቃሉ። እህቱም ወደምሰራበት ወደ ሀና በመሄድ ነበር ዛሬ ልሰድብሽ አልመጣሁም፣ ግን ስንት ትፈልጊያለሽም እያለች ታፊዝባታለች። ምን ማለት ነው ትላለች። ሀናም አይ ከወንድሜ እንድትረቂ ስንት ብር ልስጥሽ ትላታለች። እስኪ አንቺ ንገረኝ እባክሽ እያለችም ሀና ትስቃለች። መቶ አይበቃሽም ትላለች። ልጅቷም በንቄት እያየቻት እን ምንድን ነው አሳነሽ? እኮ መቶ መቶ በጣም ትንሽ ነው። እኔ እኮ መቶ ሚሊዮን የምትመስሉን ያንሳል ልልሽ ነበር ትላታለች። ምን ማለት ነው አፊዘሽ ሞተሻልም? ትላለች የአቤል እህት በመናደድ። እኔም ብልሽ የቅርብ የኔ የምትዩ ሰው ሞቶብሽ አያቅም ትላታለች። አያውቅም እስካሁን ማንም አልሞተም። አዎ፣ ስለዚህ አንቺ የሚወዱትን ሰው ማጣት እንዴት እንደሆነ አታውቂም። ስለዚህ ምንም አልፈርድብሽም። እና ደግሞ ይሄ ጭንቅላትሽ ለፀጉር ማብቀያ በቃ ለፀጉር ማብቀያ እንኳን መሆኑ ያሳዝናል አይደለም ለማሰብ በማለት ትታት ትሄዳለች። እሷን በጣም ትናደዳለች። እንዴት ትንቀኝ ነው እያለች ወደ ቤቷ ትሄዳለች። ድንገት ታገቢኛለሽ ወይ የሚለውን ደግሞ ለ ለሃና አቤም ይዞላት ይሄዳል የምትሰራበት ስራ ቦታም እሷም ሳታመነታ እሺ ትለዋለች። ጓደኛው በዚህም ጊዜ ነበር በፌስቡክ ፖስት ያደረገው። ድንገት የአቤም ጓደኛ ሁሌም አዛ የምታደርገው እሷ ታየዋለች። እሷም እያበደች ወደ እህቱና ወደ እናቱ በማምጣት ነበር ይሄው ልጃችሁ ትላቸዋለች። እነሱም ይደነግጣሉ። እች ከሃዲ ሰራችልኝ፣ ተለያይተናል፣ ደስ ይበልሽ ብላኝ እኮ ደስ ብሎኝ ነበር። ዛሬ ይህን ቀለበት ሲያደርግላት እምቢ የምትል መስሉኝ። እንዴት አሁን ገና ከኔ ጋ ጨዋታ ጀመረች? እሰራላታለሁ እያለች የጉራዋን ታወራለች። አቤም ሲመጣ እሳት ጎርሰው ይጠብቁታል እንዴ ምን ሆናችሁ ነው ይላቸዋል ምንድን ነው ያደረግከው ድሃ ግብተህ አዋራድከን ከንኮ ትላለች እናትየዋ እኔ ምንም ብትሉ አልሰማችሁም ስለዚህ ስርአት ያዙም ይላቸዋል ምንም ሊሰሙት አልቻሉም የሀና እናትም ወደ ቤት ስትሄድ በጣም ተቆጥተው አኩርፈዋል እማዬ ይቅርታ አድርጊልኝ ስራ ነበርኩ ትላለች እና ከጓደኛዬም ጋር ነበርኩ ትላለች። እንዴ ምንድን ነው የምትዋሸው? ጓደኛሽ እኮ እዚህ መታ ነበርም፣ ትላታለች። እሷም ትደነግጣለች። እንደሱ ማለት አይደለም ይቅርታ አድርጊልኝም፣ ትላታለች። የእጇን ቀለበት ስታየው ይሄ ምንድን ነው ደግሞ ትላታለች። ይሄ ማለትማ ይሄው፣ ትላለች ሀና በመደንገጥ እናትየዋም አኩርፈዋታል። አቤም ወደ ቤት ሲመጣ ሁሉም አኩርፈውታል። የቤት ሰራተኛቸው ነበረች በእልልታ የቀወጠችው። እንኳን ደስ ያለህ ያንተ ደስታኔ ያስደስተኛል ትላለች። የአቤ እናትም በመናደድ ምኗን አመጡብኝ በይ ከዚህ ጥፊ በማለት ያባሯታል። እናትየዋም አባትህ በጣም ተናዷል ደውሎ ነበር። እንዴት እንደዚህ ያዋረደናል አለ እና፣ ደግሞ ለዚህ ጉዳይ ወደዚህ መምጣቱ አይቀርም ይላል። እንዴ እኔ የምለው አባይም የእናንተ አይነት አመለካከት ነው እንደ ያለው ሰው በብር አይመዘንም እኮ ይላታል። እና አንቺን ከሚያወራ ለምን እኔ ጋር አልደወለም ይላታል። የአቤም ጓደኛ ወደ ሀና የምትሰራበት ካፌ በመሄድ ከእህቱ ጋር ያስፈራሯታል። ከዚህ በኋላ በህይወታችን ውጭልን። እሱ ማለት የኔ የህይወት ጓደኛዬ የልጅነት ነው እያለችም ትነግራታለች። እኔ ምንም ላምንሽ አልችልም። ለእኔ ሳይሆን ደግሞ ለሱ ነው መንገር ያለብሽ በማለትም ሀና ትመልሳታለች። በጣም ይናደዱና ይሄዳሉ። ሀናም አቤን እሷ ልጅ ማን ነች ታውቃታለህ? ከዚህ በፊት ያላችሁ ግንኙነት ምንድን ነው? እያለች ትጠይቀዋለች። እሱም ስለነበረውና ስላለፈው ይነግራታል። አምናሃለሁ፣ እሺ ትለዋለች። ከዚህ በኋላ እኮ የገባ ነው የገባንበት ቤተሰብ ወደደም ጠላም መፋለም አለብን ትለዋለች። የዛሬው ክፍል ይህን ይመስል ነበር። ነጅሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ።